መልካም ደሞ ሰራ ያ ሰው መጣራት ብቻ አይደለም እራሱም ሰራ ከዛ ወቃለ አለ ደሞ ኢነኒ ሚነል ሙስሊሚን ኮምፕሊት እኮ ነው ፓኬጅ የሚሰጠን Subhanahu Wa እኔ ከሙስሊሞች ነኝ እኔ ከአማኞች ነኝ እኔ ለጌታ የሰጥ ለጥ ሰጥ ካሉት ነኝ እንዳለ ሰው ንግግሩ ያማረ ማን አለ ወንድ ሴት ብሎ አላስቀመጠም አልহামዱሊላህ ለሁል ሐምዱ ሽኩር Subhanahu Wa ሁለተኛ ደሞ አሁንም ሱረቱ ዐስር

ይሄንን ነው የታዘዝ፣ ነው ይሄን አታርጉ ተብለናል። ይሄንን ነው ማድረግ ያለብን። ወተዋሰው ቢሰብር በትዕግስት የተተዋወሱ አለ። አላህ ሱብሃነሁ ወተዓላ አራት ነገሮችን አመጣ አያቸው። ወልአስር ብሎ ማለት ነው በሰዓቱ ሙሉ። ለምንድን ነው በሰዓቱ የማለው ብለው ሲሉ፣ የኔና የእናንተ ትልቁ ቫሊዩ እዚህ ዱንያ ላይ ያለው እንደ ሰዓት ቫሊዩ ያለው ነገር የለም። ይቺ ሰዓት የተሰጠችኝ እኔም አዲስም እዚህ ውስጥ ያላችሁ በሙሉ እህቶቼ፣ ወንድሞቼ የተሰጠችን ጊዜ አሁን ይቺን የማወራባት ሰዓት ታልፋለች። የማገኛት የቂያማ ቀን ነው። ሁላችሁም እዚህ ውስጥ ያላችሁ የተሰጣችሁ ጊዜ ከሁሉ ነገር ቫልዩ ያለው ታይም ነው። በታይም ነው የሞላው። አላህ ስብሓን ወተዓላ ልመልስ ቢል መመለስ አይችልም። ስለዚህ አላህ ስብሓን ወተዓላ እነዚህን አራቱን ሲያመጣ የሰው ልጅ በሙሉ ነው ያለው

እናታችን አይሻ ረዲየላሁ ተዓላ አንሃ ሰብስባ ያስተማረችው ማንም ሰው ያልዘገበውን ዘገበውን ሐዲስ እሷ ናት የዘገበችው። እሺ፣ ስለዚህ እንደዛ እያላችሁ እንዲህ ለመቆንጠጥ አትሞክሩ። እናንተንም አላህ Subhanahu Wa Ta'ala ኸይሩን የምትሰሩት ያርጋችሁ እኛንም ሴቶችን ኸይር መንሰራ ያርገን። አላህ Subhanahu Wa Ta'ala ቁርአን ላይ ሴትን ልጅ አልቋል ለመልካም ለቤስት ባሮቹ ምሳሌ ያመጣው ሴት ነው፣ ለጠማሞችም ያመጣው ሴት ነው። በራህመቱ ከመልካም ባሮቹ ይመዝግበን። አዬ ይሄንን ነው ማለት እንፈልገው። ይሄ አሁን ላንቺም ለጣል ብላ ስትጠለው ብላ ማን ነው በባስኬት አድርጋ ስትጠል ማንን ተከታይ እንዳለች ታውቂያለሽ? ሀሩንም አለከ ወንድምየው ሴት ልጇን ነው ሄደሽ ተከትለሽ ባስኬቱን ተከታይ ብላ ያዘዘች፣ ምክንያት አለው አሉ ሙፈሲሮቹ ሲናገሩ መድየን የሄደ ጊዜ ያቺ ከፈርዖን ሸሽቶ የሄደ ጊዜ ሴቶች ናቸው ከብት ይዘው ወጥተው ሊያጠጡ ያገኛቸው ስራ እየሰሩ ማለት ነው። ሶ እስልምና ሴት ልጅ አልቋታል አልቋታል ይሄ እንግዲህ ከቁርአና ከሐዲስ በላይ ምንም ነገር እኮ የለም አይደል? ቁርአና ሐዲስ ነው መከተላችሁ የት ምን ከተተሉ ሙሉ ቁርአን ላይ በትሄጂ ሱረቱ ሪጃል የሚባል አታገኝ የወንድ ሱራ አታገኝ ሱረቱ ኒሳ አለ ሱረቱ ኒሳ የሴት ሱራ አለ ሶ አልহামዱሊላህ አልহামዱሊላህ አላ ኒዕመተል እንዳይ በዛብሽ ባንድ ቀን ሌላ ጊዜ ደሞ ኢንሻአላህ እውቀት ጋር አርጎ ባቀደምለት ቅድም ያልኩሽ ሁዳ ያልኩሽ እያለችኝ ነበርና እንደው አላህ እያለች ዱዓ እሷ ሁላ ብዙ ዱዓ አድርጋልሻለችና የተባረከውን ትዳር አላህ Subhanahu Wa Ta'ala ይስጥሽ በራህመቱ በእዝነቱ እንደው ሳትጨነቂ ለአኺራሽ የምትሰሪበት ለዲን የምታገለግይበት አድርጎ የኔ ጌታ ይችላል Subhanahu Wa Ta'ala። ለምኑ ለምን ይኔ ያለው

ከዳር አላህ ይስጥሽ Subhanahu Wa Ta'ala እዚህ ጥላላችሁ በሙሉ የእናንተንም ሐጃ አሚን እንዳላችሁ ያላችሁበትን ሐጃ አላህ ያውጣላችሁ Subhanahu Wa Ta'ala በرحመቱ በእዝነቱ በቸርነቱ ዱዓችንን አላህ Subhanahu Wa Ta'ala ይቀበላል። በዓለም ዳርቻ እንዲ እንድንገናኝ ያደረገና የፈቀደልን ጌታ ፈቅዶልንም በባጢል ሳይሆን እሱም በማስታወስ ላይ የፈቀደልን ጌታ የኔ ጌታ በرحመቱ በእዝነቱ ከሁለት አገር ኪሳራ ነጃ አላህ ይበላችሁ፣ ሱብሃነሁ ወተዓላ በማትችሉት ከመፈተን አላህ ይጠብቃችሁ፣ ሱብሃነሁ ወተዓላ አኽራ ላይ ፊርደውስ ለዓላ ላይ እኔ ጌታ ቃል ገብቷል። እኛም ያን የገባ ነውን የሻሃዳውን ቃል እማናበላሽና እዛ ፊርደውስ ዓላ ላይ አላህ ሱብሃነሁ ወተዓላ ይሰብስባል። አላ ሱሩሪ ሙተቃቢሊን ብሏል። እዛ አልጋ ላይ ፈልስ ብለው እንዲናረግ ነበር እንዲናረግ ነበር ዱንያ ላይ ይላሉ ተብሏል። በረህመቱ እኛ ስራ የለንም። እሱ ግን አዛኝ ነውና በእዝነቱ ሽፍን አድርጎ ያን ደረጃ ፍርዶ ሰላላን ከወፈቃቸው ባሮቹ አላህ ያርገን። አላሁመ ሰለ ወሰለም ዐላ ሰይድና መሐመድ ወዐላ ሰይድና መሐመድ አዲስ